እንደዚህ አይነት መድረኮች ከምንም ነገር በላይ ሀገራት የእቃዎችና የአገልግሎቶች ዝውውር የተሻለ የሚያደርጉበት ነፃ የንግድ ቀጣና የሚፈጥሩበት ብቻ ሳይሆን አንዱ ካንዱ እየተማረ የሸቀጦች ዝውውር ብቻ ሳይሆን አልቲሜትሊ የሰዎች ዝውውርም ነፃ ሆኖ የአንዱ ሀገር እድገት የሌላውም ሀገር እድገት የሚሆንበት አንድ የክቡር ጠቅላይ ሚኒስትር ንግግር ከአንድ መድረክ ልዋስና ቀደምቶች ያሉን መሪዎች እንዳሉን ሁሉ ቀደምት የሆኑ ተቋማት አሉ። እንደዚህ አይነት መድረኮች ከምንም ነገር በላይ ሀገራት የእቃዎችና የአገልግሎቶች ዝውውር የተሻለ የሚያደርጉበት ነጻ የንግድ ቀጣና የሚፈጥሩበት ብቻ ሳይሆን አንዱ ከአንዱ እየተማረ የሸቀጦች ዝውውር ብቻ ሳይሆን አልቲሜት የሰዎች ዝውውርም ነፃ ሆኖ የአንዱ ሀገር እድገት የሌላውም ሀገር እድገት የሚሆንበት ከፉክክር ይልቅ በመተጋገዝ ላይ የተመሰረተ በትስስር ላይ የተመሰረተ አብሮ የማደግ እሴትም የሚዳብርበት አንድ አጋጣሚ ነው። አንድ ተቋም ነው። ግን ይሄ ተቋም ለአራተኛ ጊዜ ባደረገው ሰሜት ካነሳቸው መሰረታዊ ጉዳዮች መካከል አሁን በአሁኑ ሰዓት ያለው የዲጂታል ስርዓት። የእሴት ሰንሰለትን የተሻለ ደረጃ ላይ በማድረስ በኩል ሀገራት ከዚህ በዚህ ረገድ ተጠቃሚ የሚሆኑበትን ሁኔታ ለማሳየት የሚያስችሉ ልምዶች የሚለዋወጡበት፣ ከምንም ነገር በላይ ግን ከተቋቋመ ረዥም ጊዜ ሆነው ተቋም ነው። አፍሪካ ሀገራት መካከል ሊፈጠር የሚገባውን የንግድ ትስስር፣ ቀጠናዊ ትስስር ተግባራዊ ከማድረግ አንጻር ብዙ ርቀት የሄደ ተቋም ነው። እንደተባለው ነው ሰዎች እቃዎቻቸውና አገልግሎቶቻቸውን በነፃ ማዛዋወር በቻሉ ቁጥር የሰዎች ዝውውርም የዛኑ ያክል ነፃ ሆኖ በተፈጠረ ቁጥር በመሀል ሊኖር የሚችለው ግጭት እየቀረ ከመፎካከር ይልቅ በመተባበር ላይ የተመሰረተ ግንኙነት የሚዳብርበትን ሁኔታ ይፈጥራል። ስለዚህ ከዚ አንጻር አይ ቲንክ ትልልቅ ጠቀሜታ ያለው መድረክ ነው የሚል እምነት አለ። አንድ የክቡር ጠቅላይ ሚኒስትር ንግግር ከአንድ መድረክ ልዋስና ቀደምቶች ያሉን መሪዎች እንዳሉን ሁሉ ቀደምት የሆኑ ተቋማት አሉ። ከቀደምቶቹ አንደኛው ይሄኛ ተቋም ነው። የ130 ዓመት ታሪክ ያለው ተቋም ነው። በ130 ዓመት ታሪክ ውስጥ ከመሀል ኢትዮጵያ ከጅቡቲ የዘለለ ጉዞ አልነበረንም። ይሄ አንዱ ቁጭታችን ነው። ሁለተኛ በቅርብ ጊዜ ሁላችሁም እንደምታስታውሱት ቢኬ ወደ ምስራቅ የኢትዮጵያ ክፍል ሙሉ በሙሉ ሊባል የሚችል ወደ አምስት ኪሎ ሜትር የሐዲድ ሙሉ በሙሉ መበላሸት ብቻ ሳይሆን መቃጠል፣ ስቴንሽን ውስጥ በመሆኑ ደግሞ የሐዲዱ መቃጠል ብቻ ሳይሆን ከላይ ለትሬኑ የሚሰጥ ፓወር ኦኤስ የሚባሉ በመቃጠሉ ብዙ አላወራነ ምን እንጂ በጣም የተፈተንበት ለፈተናው መልስ ያገኘንበት ለዛሬም ደግሞ እርሾና ስንቅ የሆነበት አምስት ኪሎ ሜትሩን ሙሉ በሙሉ የተበላሸውና የተቃጠለውን ሁለት አማራጮች ነበሩን በዛ ቀን። አንደኛው ይሄኛውን መሰረተ ልማት ከገነባው ኩባንያ ጋር ተነጋግረን ኩባንያው ራሱ እንዲገነባ ይሄንን ፕሮፖዛል ስናቀርብላቸው የአንድ ወር እስከ ሁለት ወር ሊቆይ ይችላል። ሁለተኛ ኦፕሬሽኖች ሙሉ በሙሉ ይቋረጣሉ። ሶስተኛ ደግሞ ዋጋውም ወደ አንድ ነጥብ አምስት ሚሊዮን ዶላር ነው። አንደኛው ኦፕሽን ይሄኛውን ወስዶ ሪስኩንም ለሚገነባ ሰው አስተላልፎ ቁጭ ማለት ነው። አንደኛውና በጣም ቀላሉ ነገር እሱ ነው። ሁለተኛና ለዛሬ መነሾ የሆነን እንደተባለው የ130 ዓመት ታሪክ የሬልዌይ ታሪክ ያለው ሀገር በሁለተኛ ምዕራፍም ከሞላ ጎደል ስናይ ሲገነባ ኦፕሬስ ሲደረግ ስናይ ስንመሰክር የነበር የሀገሬው ልጆች የኛውን ነገር እንሰራለን እንሰራል የሚል ሁለተኛ ኦፕሽን ነበር። የአንደኛውን ኦፕሽን ቲቼ ሁለተኛው ላይ ስናወራ የነበረን አንደርስታንዲንግ እና እይታ ሪስክ እንዳለው እናውቃለን። ሙሉ በሙሉ ነው የተበላሸው፣ ሙሉ በሙሉ ነው የተቃጠለው። አንድ መስመር ብቻ አይደለም ሁለት መስመር ናቸው። ሁለት መስመር ብቻ ሀዲድ ሳይሆን ከላይ የኤሌክትሪክ ሲስተም አለው። ይሄንን መጋፈጥ እንችላለን አንችልም የሚል የስብሰባ አይነት ከማድረግ ቦታ ላይ ሄዶ ነገሩን መጋፈጥ ነው የመረጥ ነው ያንን ከአንድ ወር እስከ አንድ ወር ተኩል ይቆያል የተባለው ከአንድ ነጥብ አምስት እስከ ሁለት ሚሊዮን ዶላር ይፈጃል የተባለውን ኢትዮጵያውያንና ጅቡቲያን አንድ ላይ ተሰብስበን የኢትዮ ጅቡቲ መሐንድሶች በአምስት ቀን ሰርተው መሰራት ብቻ ሰውን በሚያስገርም ሁኔታ መስመሩንም ሀዲዱንም መስመሩንም የኤሌክትሪክ ፓውሉን ጨረሱና አስደመሙ። ይህኛውን የሚያደርግ ኃይል በሀገር በቀል ኢኮኖሚ እና በሀገር በቀል እውቀት ይሄኛውን ማድረግ ከቻልን ፖሊሲያችን የሚፈቅድ ከሆነ መንገዳችን ደግሞ ተደምር ወደ ብልጽግና ስለምንሄድ ይህን ነገር ከዚህ በኋላ ለመጀመሪያም ቢሆን እንጀምርና ሰርተን እናሳያለን የሚል ቁርጥ ያለ ተስማማን። ክቡር ሚኒስትሩ እና ስቴት ሚኒስትሮቹ ምስጋና ይግባቸው፣ የኮንስትራክሽን ባለስልጣን ምስጋና ይግባቸው። ሁላችሁም አንደኛ ደረጃ በሃይዌ በሬልዌ እና በፖርት ላይ ብቻ የሚሰራ የግንባታ ዘርፍ አደራጀን። እግረ መንገድን ኢትዮጵያ ላይ ኮንስትራክሽን ላይ ለሚተወዳደሩ ሰዎች እኛ ከናንተ ጋር አንወዳደርም። የኛ ሜዳ ኢትዮጵያ ሰው ነው። የኛ ሜዳ አፍሪካ እና ከአፍሪካ ወደዛ ስለሆነ ብዙ አትቸገሩ። ስለዚህ ሃይዌ፣ ሬልዌ፣ ፖርት ላይ ለመገንባት ዘርፍ አደራጀን። እንዳያችሁት እንደሰማችሁት የዛሬው የኤኤምጂ ሆልዲንግ ከዋናው ባቡር መንገድ ጋር ስናገናኝ ለትርፉ አይደለም የምንሰራው ትርፍ አለው ያው እንደምታወቀው ከትርፍም በላይ እኛ ግን ይሄኛውን ሁለተኛ ፕሮጀክታችን ጨርሰን ከዚህ በኋላ መንግስታችን በሚወጥናቸው የባቡር መስመር ላይ ለመሳተፍ ብቻ ሳይሆን በአፍሪካና በምስራቅ አፍሪካ ላይ ተወዳደርን አሸንፍን መስራት ነው ይሄ ቅዳችን ነው ከዚህ ጋር የተያያዘ ይሄ ኩባንያ በጣም የሚገርም ወጣት የተሰባሰበበት እውቀት ያለው ሰው የተሰባሰበበት፣ ግን ባይታወር ሆኖ ደግሞ የቆየ ተቋምና የሰው ኃይል ሁል ጊዜ ዶክተር አለሙ እንደሚናገሩት ይሄንን ቢዝነስ በአንድ ብቻ መቆየት አትችሉም፣ ተወዳዳሪ መሆን አትችሉም፣ ቢዝነሳቸውን እያሰፋችሁ እያሰፋችሁ ሂዱ የሚል አንድ ሁል ጊዜ በተገናኘ ቁጥር ያነሳሉ። ዛሬ የኢትዮ ጅቡቲ ባቡር አክሲዮን ማህበር በቅርብ ጊዜ ትሰማላችሁ። ከአክሲዮን ከትንሽ አክሲዮን ማህበር አልፎ ወደ ሆልዲንግ ያደርጋል ሶስት ነገር ላይ ትኩረት እናደርጋለን አንደኛው እንዳልኳችሁ የኢንጂነሪንግ ነው የሃይዌ ሬልዌይ ፖርት ፖርት የመረጥንበት ምክንያት ይገባቸዋል ብዬ ነው ሁለተኛ የግሎባል ሎጂስቲክስ አሁን ለጊዜው ከፖርት ኦፍ ጅቡቲ ነው የምናመጣው ከዛ በላይ ለመዘርጋት ነው ሶስተኛ ደግሞ የ130 ዓመት ታሪካችን የሆነው የሬልዌ ኦፕሬሽን ይህንን ጥንቅቅ አድርገን ሰርተን ህዝባችን መንግስታችን እንክሳለን ለምንድ የዛሬ 130 ዓመት ቁጭት አለኛ ውስጥ የኢትዮጵያ አየር መንገድ የ60 የ70 ታሪክ ነው ያለው። በጣም የምንኮራበት ተቋም ነው። ዛሬ የት እንደደረሰ ይታወቃል። ይሄ ተቋም ለምን እንደ እንደዚህ የሆነ እንደ ፖለቲካችን ሲወርድ ሲወጣ ስለነበረ ነው። ከዚህ በኋላ መንግስታችን ቁርጥ ያለ አቋም አለው። ኢትዮጵያን ብቻ ሳይሆን ጎረቤት ሀገራችን በሬልዌ እና ሀይዌ መገናኘት እቅድ ስላለ እኛም የራሳችን አሻራ ለመሰረፍ እንሰራለን። ለዚህም ተዘጋጅተናል። እግዚአብሔርም ይረዳናል። ስለመጣችሁ ስላከበራችሁን ክብረት ስጥልን። አመሰግናል። ድርጅታችን ኤምጂ ሆልዲንግስ እንደ ፈረንጆቹ አቆጣጠር በ2010 የተቋቋመ የ15 ዓመት ዕድሜ ያለው ድርጅት ነው። በአሁኑ ሰዓት ስድስት ሺህ ቋሚና ጊዜያዊ ሰራተኞች ያሉት ኩባንያ ነው። ሀገራችን የምትከተለው አዲሱ የኢንዱስትሪ ልማት ስትራቴጂ፣ የኢኮኖሚ ፖሊሲ ሪፎርም፣ ተኪ ምርትና በሀገር ውስጥ ማምረት፣ የውጭ ንግድን ማሳደግ፣ የቴክኖሎጂና የእውቀት ሽግግር ማከናወን፣ እሴት መጨመርና ምርትና ምርታማነት ማሳደግ ላይ ያለው እቅድ መሰረት በማድረግ ድርጅታችን በአዳማ ከተማና በሸገር ከተማ አስተዳደር ሁለት የኢንዱስትሪ ፓርኮችን አቋቁሞ ከአርባ በላይ የተለያዩ ፋብሪካዎችን ወደ ስራ በማስገባት እየሰራ ይገኛል። ከኢትዮ ጅቡቲ ባቡር ጋር ስለተደረገው ትብብር ስምምነት ድርጅታችን ለዚህ ላለመው ሰፋፊ ኢንቨስትመንት መሰረተ ልማት ውጤቶችን በበቂ በሆነ በተሳለጠ ዘላቂና ገቢና ወጪ እቃዎችን የትራንስፖርትና ሎጂስቲክስ ስርዓት በመዘርጋት እንደሚያስፈልገው እጅጉን ያምናል። ስለሆነም የባቡር ትራንስፖርት በመጠቀም የታለመውን የሎጂስቲክስ ስርዓት ለማሳለጥ የተሻለ አማራጭ መሆን በተደረገው ጥናት መሰረት ለማረጋገጥ ችለናል። ይህንን ተከትሎ ድርጅታችን ከኢትዮ ጅቡቲ ባቡር ጋር የትብብር ስምምነት በማድረግ የአዋጭነትና የቴክኒክ ጥናት ከማካሄድ ጀምሮ ዋናውን የባቡር መስመር ከኤምጂ ኢንዱስትሪያል ፓርክ ጋር በቀጥታ የሚያገናኝ የባቡር መስመር ለመስራት የዲዛይን እና የኮንስትራክሽን ስራዎች ለማከናወን የሚያስችል ውል ተፈጽመዋል። በዚሁ መሰረት የመገናኛ ባቡር መሰረት ዲዛይን ስራውን የተጠናቀቀና የተጠናቀቀ ሲሆን የኮንስትራክሽን ስራውን ለማስጀመር የመሰረት ድንጋይ ለማስቀመጥ ይህ ፕሮግራም ተዘጋጅቷል። ፕሮጀክቱ ሊያስገኛቸው የሚችለው አገራዊ ፋይዳዎች ከላይ እንደተገለጸው ኢንዱስትሪ ፓርኩ የተቋቋመውና ወደፊትም የሚቋቋሙ በርካታ ከፍተኛ የማምረቻ ኢንዱስትሪዎች የግብአት ፍላጎት ለማሟላት የኤክስፖርት ዘርፉን አሁን ካለው እየጨመረ ከሚሄደው ከፍተኛ የሎጂስቲክስ ጥያቄ ከፍተኛ ወጪ ለመመለስ የሚያስችል እንዲሁም የሎጂስቲክ ወጪን በከፍተኛ ሁኔታ ሊቀንስ የሚችል ከመሆኑም በላይ የትራንስፖርት ጊዜን የሚያሳጥር በአጠቃላይ የሎጂስቲክስ ኦፕሬሽን የሚያቀላጥፍ በመሆኑ በተጨማሪም የኤሌክትሪክ ባቡር ከአካባቢ ብክለት የጸዳ የትራንስፖርት አማራጭ ፕሮጀክት የሚያስገኘው ከፍተኛ አገራዊ ፋይዳ ያለው መሆኑ እሙን ነው። በመጨረሻም ለስራችን መሳካት የደገፋችሁንን ለማመስገን ይፈቀድልኝ። ከሁሉም አስቀድሜ የረዳንን ፈጣሪያችንን አመሰግናለሁ። በመቀጠልም ባለራዕዩ መሪያችን ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የኢንዱስትሪ ዘርፍ እንዲስፋፋና እንዲበረታታ እየሰጡ ላሉት አመራር ለእኛም የተለያዩ በተለያዩ ጊዜ እየሰጡ ነው ያለው የስራ መመሪያ ትልቅ አቅም የሆነን በመሆኑ እንድታመሰግኑልኝ እጠይቃለሁ።